ሙስሊም የሆናችሁ በሙሉ ሁላችሁ ሜን ቪዲዮ ለረሱል ሰለላሁ አለይሂ ወሰለም ባላችሁ የፍቅር ጥግ ሼር ኮፒ ሊንክ ሪፖስት እያደረጋችሁ እንድታዳርሱት ስል እጠይቃለሁ። ይሄ ሰው በረሱል ሰለላሁ አለይሂ ወሰለም ላይ ያልተገባ ቃላቶችን በመጠቀም በጣም የተዳፈረ ቀይ መስመርን ያለፈ ወገናችን ነው። ከሁለት ቀን በፊት ህይወቱ አደጋ ላይ ወድቆ እንደነበረና እንደታደጉት እየተሰማ ይገኛል። በትላንትና ዕለትም ችግር ገጥሞት እንደነበረ እራሱ በቪዲዮ ተናግረዋል። ማታ ሶስት ሰዓት ላይ ላይቭ ፕሮግራም ነበረው እዛ ላይ መገኘት አልቻለም። ብዙ ዘገባዎች ይሄ ሰው ከአዳማ ወደ አዲስ አበባ መጣ የሚሉ ብዙ ዘገባዎች እየወጡ ቢሆንም ቪዲዮዎቹን ተመልክቼ ዛሬ የሰራውን ትላንት የሰራውና ከሳምንት በፊት የሰራውን ቪዲዮ ስመለከት ባግራውንዱ ተመሳሳይ ነውና እዛው አዳማ ውስጥ እንዳለ ግልጽ ነው። አሁን በመላው ኢትዮጵያ በማህበራዊ ሚዲያ ይሄ ሰው ለህግ እንዲቀርብ ጥያቄዎች በሁሉም መንገድ እየተነሱ ይገኛሉ። መጅሊሱም ሆነ የህግ አካላት ይህን ሰው የሃይማኖት ብጥብጥ ሳያስነሳ ሙስሊሞች እጅግ በጣም በዚህ ሰው እየተበሳጩ፣ በረሱል ሰለላሁ አለይሂ ወሰለም ላይ ያልተገባ ንግግር በተደጋጋሚ እየተናገረ ነውና ለህግ እንዲቀርብ ሁሉም ሰው ሁሉም የህግ አካላት እንዲሰሩ ጥሪ እናስተላልፋለን። ሙስሊም የሆናችሁ ሰለዋት እያወረዳችሁ ይህን ቪዲዮ በደንብ ኮፒሊንግሽን ሪፖስት እያደረጋችሁ አዳርሱት።